ሰላም የኔ ውደት፣ እንደናቸው ደህና ናቸው? በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ እንዳያችሁ ሀይሚና የነ ሀይሚ ቪዲዮ ሁላችሁ ማይታችኋል። ብሩኬና ልጁ እንግዲህ እየተደባደቡ ነው። እኔ ጠዋት የሰራሁት አሁን ተገልብጦ መጣ። አይዲያ ከኛን የሚወስዱ ምላችሁ እኮ በምክንያት ነው። ጠዋት ቡራ እናንትና ዛሬ ይገናኛሉ ብያችሁ ነበር። እስኪ እኔም ሶስተኛው ቪዲዮ ገብታችሁ አሁን። ስለዚህ ሀይሚና እንትና ተገናኝተው እንግዲህ ዛሬ ተደባደቡ። ፋሲልን ከርቡ ተወጣለው ማለት ነው ፍራንክ ነው እያለን ነበር። ነው ሰዎች እያመረሩት ነው። እንዲህ ሊጋደሉብን እኮ ነው። በአንዲት ሴት እንግዲህ ሁለት ጎረምሳ። ኦ ማይ ጋድ! ብሩኬ ምንም ሳያስነቀ ነው ከርብቶ የጣለው። እና ፋሲል ደግሞ መሸነፉን ያኔ ላለማመን እንግዲህ ከሷ ፊት ምንም ነገር አላደርግም የፈለግህን ማድረግ ትችላለህ እያለው ነበር። እንግዲህ ብሩኬ አፍንጫውን ብሎ ደም በደም አድርጎታል ማለት ነው። በጣም ከባድ ነው። የእውነት ከሆነ ይሄ ነገር በጣም ከባድ ነው። ህይወት እስከማሳለፍ ድረስ ሊደርስ ይችላል። በሴት የተነሳ ወንዶች መሸነፍ አይፈልግም አይፈልጉም። በተለይ ብሩኬ ሀይሚን አሁን እንደ ፍቅረኛ ሊተዋት ይችላል፣ ግን ደግሞ ብሩኬ መተው የማይፈልገው ሜዳ ላይ መተው አይፈልግም። በቃ እሷ ማንም ሰው እንዲጎዳት አይፈልግም። ሲጀምር አለፍላጎቷ ነው አይደለ። ስለዚህ እንግዲህ ሀይሚ ምንድነው ማድረግ ያለባት ፋሲልን መክሰስ ነው። እሱ ደግሞ እንዳይከሰስ ያው ይቅርታ ጠይቋ አባብሎ እሷን የራሱ ማድረግ ይፈልጋል ይመስለኛል። አሁን እንግዲህ እልህ እየ ተያያዙ ነው። ሀይሚ ደግሞ ድጃ ለው ብዬ ሀላቅምን ለምንድን ነው አሁን እንደዚህ የምትሸመጥጠው? እያለችው ነበር ፋሲል ደግሞ ብረሽኛል ቪዲዮ አወጣለሁ፣ ካሜራ ፊት ስለሆነ አትደብቂ እያላት ነው። ነገሮች ተባብሰው ቀጥለዋል። እኛ ድራማ ነው እያልን እነሱ ግን እያመረሩ ነው። አፍንጫው ታዲያ እንዴት ደም በደም ሊሆን ቻለ እነው? ብሩኬ በእጁ የሆነ ነገር አምጥቶ አፍንጫው ውስጥ ወተፍ፣ የሆነ ነገር አስገባበት፣ እንዲያፍንጮ ደም የሚመስል ነገር ብቻ ደሙ ያኔ እንዲያሳምን አድርጓል። ምክንያቱም እኛ ፍራንክ ነው ፍራንክ ነው እያልናቸው ስለሆነ፣ እንግዲህ ብሩኬ ከመኪና ሲወርድ የሆነ ነገር በእጁ አምጥቶ ቀብቶት ሊሆን ይችላል። ከዛ ውጭ ግን እውነት ነው ብዬ ነው ማስበው። ሌላ ምንም ውሸት የሚያስመስል ነገር የለውም። የዛሬውን በደንብ ነው የተወኑት። እንግዲህ እውነትም ሊሆንም ላይሆንም ይችላል። ያው ቪው ብዙም የለውም። ቢሰሩም ይህን እንደዛ አይነት ፍራንክም ቢሆን ብቻ ሰው ሊያምን አልቻለም። ሀይሚ እንግዲህ እየተናደደች ነው። ሀይሚ ዛሬ ቢሆን ሌላ ስህተት ነው የሰራችው። ከቡራ ተደብቃ ነው እያገኘችው ያለችው። ኦ ስለነ ፍቅር ላወራ። ኦ ማይ ጋድ! ኦ ማይ ጋድ! መጀመሪያ ስለነ ፍቅር ነበር ላወራ የመጣሁት ለፍቅር ደግሞ ጋር ከፍርድ ተቀጠርዳጋ የሳይታችኋቸውን ጋርዶችን ኦ ማይ ጋድ። ይህ ልጅ ይቺ ልጅ እያስጨነቋ ነው። ምንድን ነው እናንተ ወንዶች፣ ከዚች ልጅ አትወጡ? ምን እንግዲህ ዛሬ የፍቅርን ቪዲዮ ያየሁት እንዴት እንደታወቃላችሁ ፍቅርዬ ይህ ምን አይነት እንቁ ሴት እንደሆነች እዩልኝ በስንት ሰው እንደምትጠበቅ ስንት ሰው እንደሚከባ ስንት ሰው እንደሚያስብላት ነው ያየሁት ና ፍቅርዬ ይህ እኔ ጣም በለል ማለት ነው አስጨናነቋት እኮ እንዴ ቤቷንም ቀየረች እኔ ውብ ማለት ነው እና ፈዋድን እንግዲህ ያው እንደምትወደው አይታችኋላ ሁላችሁም ጠርታው መጥቶ ነበር ሲከፋ ስታዝ የምጠረው ፈዋድ ነው እና ይህን ደግሞ ፍቅረኛዋ ነው ምናምን ያላችሁ ሰዎች ፍቅረኛዋ አይደለም የሰፈሯ ልጅ ነው እና እንዴት ያያችሁት የፍቅርዬን ቪዲዮ ተመችቶኛል ኔ ጭራሽ ጋር ድ ቀጠራችሁላት? ኦ ማይ ጋድ የኔ እንቁ ይገባታል፣ ከዚህም በላይ ይገባታል። በነገራችን ላይ ፍቅርዬ ማለት ነው አንደኛ ጀግና ናት እኮ በዝናት በቃ። እና እንግዲህ ጠባቂ ተቀጥሮላት እየጠበቋት ነበረ። ነገር ግን እሷ ጠባቂ አያስፈልገኝም የሚጠብቀኝ አንድ አምላክ አለኝ። ስለዚህ እኔ ማንም እንዲጠብቀኝ አልፈልግም፣ እየፈራው ነው ጋርዶችን ውሰድልኝ በማለት እንግዲህ ለአገሯ ልጅ መልእክት አስተላልፋ አስተላልፋለታለች። እኔ የሚያስቀኝ ልጁ ሲነጋገር ነው። ጋይስ፣ ድምጿ አላሳቃችሁ አሁን? ድምፁን ምንድን ነው የሚያጎረም፣ ሰው በደንብ ማውራትም አይፈልግም። ቀስ ብሎ ነው እኔ ላንቻ ስቤ ነው ምናምን ድምፁ ጎረምሳ ነው። ዞሮ ዞሮ ቆንጆ ነህ፣ በነገራችን ላይ በጣም ነው የምታምረው። እና ሴቶችዬ ደግሞ አፈቀር ነው ብላችሁ ነገ እንዳትመጡ አደራ። ለማንኛውም እነ ፍቅርዬ አሪፍ ድራማ እየሰሩልን ነው። ግን ድራማው የቆመ እውነት ነው እያላችሁ ነው በኮሜንት እኔም እያልኩ ነው፣ ውፍ አንድ ቀን ሮማንቲክ ከፉ ጋር እስኪ ኑ በእናታችሁ፣ እስኪ ኧረ በስመ አብ፣ እስኪ እንደ በፊታችሁ ነው እየሳቃችሁ ምናምን የሆነ ፍራንክ ነገር ምናምን። ውይ ባለፈው ጡጦ ምናምን እያመጣችሁ ቡርካ እያለ አስቃችሁን ነበር። ዛሬ ግን ብዙም ደስታ አላለኝም የዛሬው ቪዲዮ፣ ምክንያቱም ፍቅርዬ ኩምዝዝ ኩም ትርትረ ብለ ማለት ነው መተው አጠገቧ ሲቆሙ ራሱ እንዴት እንደፈራች እና ምን ሼ ነው ጋይስ፣ እንዲ ራሷን ችላ የምትኖር ሴት ምንድነው እንደዚህ የምታስጨንቋት ቤታችሁ እየሄዳችሁ የሀገር ጎረምሳ እየተሰበሰበ ሰው መኖር አይችልም እንዴ ራሱን ችሎ? እርዱኛ ላለች አግዙኛ ላለች እንዴ ዘና ብላ ትኖርበት በቤቷ ምን ሽ ነው ጋይስ እንዴ! ልጅቷን መኖሪያ መቀመጫ ነሷት። ፍትህ ለፍቅርዬ። እናላችሁ የኔ ውዶች ሰላም ሳልላችሁ አራት ደቂቃ በላይ አውርቻለው በጣም ያሳዝናል። በነገራችን ላይ የደመቀና የደመቁ ደጋፊዎች ዛሬ ሩዋንዳ ሲያደርጉት ነው አሉ። ስለ እነሱ አላዋራውም ያው ተጋቡ ተጋቡ እያሉ ያው ፕሮሞሽን እንደሆነ እናውቃለን። አይ ናው መጨረሻ ላይ ያለውን ጽሁፉን አታዩም እንዴ? እንትኑ ላይ እና ፕሮሞሽን እየሰሩ ነው። ያው ዱባይ እየሄዱት ለፕሮሞሽንም ያው በዛው የሰርጋችን ፎቶም ብለው ነው ማስታወቂያም እየሰሩ ነው ማለት ነው። ያ ይሄ ምንድን ነው? ማይካር ጅል መሰልናችሁ እንዴ? ዞሮ ዞሮ ተጋብተዋል፣ ተጋብተዋል ከተጋቡ ቆዩ እንዴ? አብራችሁ እየተጋደማችሁ አልተጋባን ምናምን። መጋባት ማለት እኮ ተቆጥቦ ታቅቦ ኑሮ ሽምግልና ተልቆ በስነ ስርዓት ነው እንጂ እናንተ ከተጋባችሁ ከአመት በላይ ሆናችሁ እኮ ከተጋቡ ምን ሆናችሁ ነው? እና ማስታወቂያ ሊሰሩ ነው ዱባይ እየሄዱት ለማንኛውም ይሄን እኮ ቅናት የሚል ሰው አይጠፋም። ሰባ አምስት ሳይ እንኳንም ደግ አደረግኩና ሰብስክራይብ አድርጉ፣ ያላደረጋችሁ ማለት ነው። በጎችዬ ማድርጉ እንዴ! ዝም ብላችሁ አትዩ እናንተ። ለምን ዝም ብላችሁ ትቃጠላላችሁ? ሁሌ የጧጧት ጨጓራ በሽታችሁ እንዲቀሰቀስ ከፈለጋችሁ የኔ ቻናል ሰብስክራይብ አድርጉ። ና እውነት እውነት ዋን ነገር ትሰማላችሁ። እኔ ማሽቃ በጥን እንደማይመቼኝ ታውቃላችሁ ማለት ነው። እና ደግሞ ማታ የሚፈጠረውን ነገር እኔ እነግራችኋለሁ። ጧት እና ብሩኬ ነው እንግዲህ ዛሬ ምን እንደሚሰሩ ጧት ነግሬያችሁ ነበረ። አንቺ ውሸታም ገልብ ጥሽ አይደባደቡ ምናምን እያላችሁ ነበር። ይሄው መጡ እየተከረባበቱ። ብሩኬ እንትናን አፍንጫውን አለው። ይሄውን ጧት ብያችሁ ነበር አሁን ይበጡና እንግዲህ ሀይሚ ዛሬም ስህተት እየሰራች ነው። ብሩኬ በጣም እያናደደች ነው። አያገባኝም ሊል የቻለበት ምክንያት ምንድ ነው? እሷ አትሄጅ፣ አትውጭ እያላት፣ እሷ ግን ከእሱ ተደብቃ ተወጣለች። ነገሮችን ለመፍታት ፈልጋ ነው። በእርግጥ ግን ደግሞ ለብሩክ ለምን ነግረው አትሄድም? ልጁ ግን ለእሱም ደውሎለት ነበር። መጣ። ሁለቱም ባንዳገኛቸው፣ ብሩኬ ደሙን ያፈላው ነገር ምንድን ነው? እሷን እሱን ተደብቃ መሄዱ ሀይሚ ሃይሚሰታት እየሰራሽ ነው በገንዛጅሽ፣ ብሩኬ ልታጭ ነው ማለት ነው። ተደብቀሽ መሄድ የለብሽም። አትሄጂ እያለሽ ነው፣ ተደብቀሽ መሄድ ለምን አስፈለገ እንዴ? ወይስ ደግሞ ነበር ወይ ትቀሪ ያለሽ አብራችሁ፣ ሌላ መፍትሄ ከዚህ በኋላ አይችልም። ሁሌም አሀ ለካ ከኔ ጀርባ ስትጋለች ለካሽ ብለው ነበር ብዙ ነገር። ብሩኬ ሊጠረጠርሽ ይችላል ላያምንሽ ይችላል። ስለዚህ አሁን ብሩኬ ከአንቺ መራቅ በጣም ይፈልጋል። ይሄ ነገር የእውነት ከሆነ ብሩኬ ከሀይሚ መራቅ ነው የሚፈልገው። ምክንያቱም እንደዚህ አይነት መዘዝ እንዲመጣበት አይፈልግም። ልጁን የሆነ ነገር ቢያደርግ እኮ ብሩኬ ይዘላለም ሊታሰር ነው። አሁን አፍንጫውን ቢለው ልጁ ድፍት ቢል ስዛጋ እንዴ ብሩኬ እስር ቤት ሊገባ ነው ማለት ነው። ስራውን ምኑን አቁሞ። ስለዚህ የሆነ ገንዘብ ስታገኙ የሆነ ነገር ነው ይዞባችሁ የሚመጣ። በነገራችን ላይ ገንዘብ ሰላም አይሰጥም ይባላል እውነት ነው እናንተ ይሄ መኪና ከተገዛ በኋላ ነገር ነገር እያላቸው ነው ልጆቹና። ሀይሚ መናገር አለብሽ። ልጁ የሆነ ነገር ቢሆን ቢጋደሉ ከባድ ነው። ፍራንክ ከሆነም ተናገሪ ቶሩ። የእውነት ከሆነ ደግሞ ከሱ ተደብቀሽ አትይ። ተናግረሽ እንደዚህ እንደዚህ ሊሄር ነው ከሱ ጋር በቃ እንደዚህ ነው ብለሽ ሄጅ እንጂ እንደዚህ እየተደበቁ ሽኮለሌ ማለት አይነፋም። ብሩኬም ሊጠረጥርሽ ይችላል። ምክንያቱም በጣም ያምልሻል። ለአንቺ ብሎ ነው ይኸው ሁሉ ነገር እያደረገ ያለው፣ ምንም ከማያውቀው ሰው ጋር እየተደባደበ ያለው። እሱ እኮ ባይወድሽና ባያከብርሽ ኑሮ እንደፈለገሽ ሁኝ ብሎ ይሄዳል፣ ጥሎሽ ሌላ ሴት ጋር ይሄዳል። ከዛ አንቺን እንደፈለገ ያደርግሻል። እሱ ሳትፈልጊ የመከራ ኑሮ እንድትኖሪ ያደርግሻል። ስለዚህ ብሩኬን መተው ካልፈልግሽ ሁሉ ነገር ለሱ መናገር አለብሽ፣ በግልጽ መናገር አለብሽ። ከዚህ እስካሁን ደበቅሻ፣ ከዚህ በኋላ ግን መደበቅ የለብሽ። ቀለበት ደበቅሽ፣ ምናምን ምናምን። አሁንም ደግሞ ሌላ ነገር ልደብቂ የመር የማይነፋ ነገር ነው። ድራማ ከሆነ ደግሞ አይነፋም፣ አይነፋም። ብሩኬን መጥፎ ሰው ሊባል ይችላል። ከዚህ በኋላ ብዙ መጥፎ ነገር ሊያደርግ፣ ተሰዳድቡ እኮ ድንጋይነህ ሰገጤነህ ምናምን ምን ያረበስ ማ ለሚዲያ የማይመጥን ቃል። ብሩኬም ከአንደበቱ እንደዚያ ዓይነት መጥፎ ቃል አይወጣውም እና እንዲወጣው እያስደረግሽው ነው። ስለዚህ ሀይሚ የኔ ቸኮላታ በቃሽ። ፍራንክም ከሆነ እውነትም ከሆነ ነገሮችን ለሱ በግልጽ ተናገሪ። ዛሬውን ሳትናገሪ መሄድሽ ሌላ ችግር ፈጥሮብሻል። ገብቶሻል አይደል? ስለዚህ ሀይሚ ነገሮችን ባትደብቅ ጥሩ ነው። ከዛ ውጭ ግን እንደዚህ ሰጥ አገባ ውስጥ መግባታችሁ ምንም አይነት መፍትሄ ሊያመጣ አይችልም። የበለጠ እልህ ውስጥ ነው እየገባችሁ ያለችሁት። አሁን እነዚህ ልጆች ከካሜራ ጀርባ ብቻቸውን ቢገናኙ እኮ ሊጋደሉ ነው ማለት ነው። ካሜራ ፊት እንደዚህ የተደባደቡና ፋሲል ደግሞ መሰንዘር አልፈለግም። ካሜራ ፊትም እነሱ ጋር ብቻ ነገሮች እየተወሳሰቡ ነው። ሀይሚ ፍራንክ ከሆነ ቶሎ ተናገሪ። እውነት ከሆነ ደግሞ ለብሩክ ሳትናገሬ አትጂ አትፍተሻል። አንድ ይቅርታ ጠይቂ። ግን ደግሞ ከሱ ጋር ስትገናኝ ብሩክ የንገር ልልሽ ይፈልጋለሁ። ከዛ ውጭ ግን የለወዶች ሰብስክራይብ እና ላይክ አድርጉ። ፍቅርዬን ደግሞ ሼር አድርጉላት። ሁለት መቶ ሺ ትግባ። መቶ ሰባ ስምንት ሺ ምናምን ገብታለች። ሁለት መቶ ሺ ልትገባ አስራ አምስት ሺ ወይም አስር ሺ ምናምን። አዎ አስራ ሀያ ነው እንጂ ሀያ ምናምን ሺ ሀያ ሁለት ሺ ወይ ሀያ ሶስት ሺ ነው የቀራ። ሰብስክራይብ እያደረጋቸው አበረታቷት። ይሄ ድራማ የሚያበቃው እንግዲህ እነ ፍቅርዬ 200 ሺህ ስትገባ ይመስለኛል። እስከዛ ድራማውን ሊቀጥሉበት ነው። እኔ ግን ሮማንቲክ ላይፍ ስታይላቸው በጣም ናፍቆኛል። እንደ በፊቱ እየሳቁ የሚመጡበት የፍራንካቸው ምናም ምናምን በጣም ናፍቆኛል። ነገር ግን ያው አብሮ ናቸው እኮ። ግን ደግሞ ያው ለድራማ ስለሆነ ልክ ፍዋድ እንደወጣ መጨረሻ ላይ አሁን ፍዋድ እንዴት እንዳሳዘነኝ ቤት ቀይረች ነው አለ። ምስኪና ፍዋድ ዛሬ ግን አሳዝኖኛል የምር